እንግዲህ ይሄንን ሐሳብ አሁን ይህም ነገረ ተሐድሶ የሚለው መርሃ ግብራችንም አንዱ ሐሳብ የተሐድሶውን ንጹህ ጥያቄ፣ የተሐድሶዋችንን መጽሐፍ ቅዱሳዊ ዓላማ፣ የተሐድሶዋችንን ሃይማኖታዊ ዓላማ፣ የተሐድሶዋችንን መንፈሳዊና መጽሐፍ ቅዱሳዊ ዓላማ አውቀው ለሳቱትም ሳያቁ ለሳቱትም ግልጽ ማድረግ ነው። ዓላማችን ይሄ ነው። የተሐድሶው ስረ መሰረት ይሄ ነው። የጥያቄው ኦሪጂናል ሐሳብ ይሄ ነው። የጥያቄው አልፋና ኦሜጋ ይሄ ነው። የጥያቄው ቀኖና ይሄ ነው ብሎ ጉዳዩን ማስረዳት ነው የዚህ መርሃ ግብር አንዱ ዓላማና አጀንዳ ይሄ እግዚአብሔራዊ የሆነ አጀንዳ ይሄ መለኮታዊ የሆነ አጀንዳ ይሄ ሰዎችን ወደ እግዚአብሔር የማስጠጋትና ከእግዚአብሔር ሐሳብ ጋር ሪኮንሳይል የማድረግ የማስታረቅ አጀንዳ። ምንም እንኳን እግዚአብሔር በመለኮታዊ አሰራር ውስጥ ከቀደሙ ከአዳም ጀምሮ በብሉይ ኪዳን ውስጥ እያጠናከረው በነ አብርሃም መጠራት ድልድዮችን እየሰራ በነሙሴ ሙሴ መጠራት ድልድዮችን እየሰራ በመቅደስ መሰራት፣ በድንኳን መሰራት፣ በታቦቱ መምጣት በሌለያም በትራያ ይሄ ስርዓታዊ በሆነ የአምልኮ ስርዓት ውስጥ እግዚአብሔር ይሄንን ታድሶ እያጸና ድልድዮችን እየገነባ በነ ዳዊት መንገስ በሌሎች በነቢያትና በነገሥታት መምጣት በብሉይ ኪዳን ውስጥ እንኳን ተሐድሶውን ለማጽመትና ለመግለጥ እግዚአብሔር በብዙ መንገድ የመጣበትን ነገር አሳይተናል።